ሰላም ውድ የዚህ ቻናል ተከታታይ ለሆናችሁ ሁሉ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። የዛሬ ቪዲዮ በጣም ጠቃሚና አስፈላጊ የሆነ ቪዲዮ ነው። በተለይ አዲስ ዩቲዩበሮች ቪዲዮ ሲጭኑ የሚሰሩ ስተት አለ። ያን ስተት አብረን እናርማለን። እንዲሁም እንዴት አድርገን ነው በቀላሉ ቪዲዮ ዩቲዩብ ላይ መጫን የምንችለው የሚለውን አብረን እናያለን። የዩቲዩብ አፕን ተጠቅመን በቀላሉ ምርጥ ቪዲዮ መጫን እንችላለን። እንዴት አድርገን እንጭናለን? የሚለውም በሰፊው አብረን እናያለን። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ ኮሜንት በማድረግ አብራችሁ እንቆዩ እላችኋለሁ። ዩቲዩብ አፕ ላይ ከገባን በኋላ የፕላስ ምልክት ታች ላይ ያለች የፕላስ ምልክቷን አንዴ እንጫናታለን። እዚህ ጋር አይደለም ችግሩ፣ ቪዲዮ ካመጣን በኋላ ነው። ክሬት ሾርት የሚለው ከአንድ ደቂቃ በታች ቪዲዮ ስንለጥፍ ብንጠቀመው አሪፍ ነው። በስልካችን ወደ ላይ ቁመን የምንቀዳው ቪዲዮ ማለት ነው። ሙሉ ስልክ ላይ የሁለተኛው አፕሎድ ቪዲዮ ከአንድ ደቂቃ በላይ የሆኑ ቪዲዮዎችን የምንጭንበት ነው። ጎ ላይቭ ግን ከአንድ ሺ ላይቭ ከአንድ ሺ ሰብስክራይብ በኋላ የሚከፈትልን ይሆናል። አፕሎድ ቪዲዮ የሚለውን አንዴ እንጫናለን። ከዛ ወደ ጋላሪያችን ይወስደንና ቪዲዮ እንመርጣለን ወይ ደግሞ ያዘጋጀነውን ቪዲዮ እናመጣለን ማለት ነው። አፕሎድ ቪዲዮ ተጭነን ቪዲዮውን ይዤ መጣለሁኝ። አንድ ቪዲዮ ክሊክ በማድረግ ይዤ መጣለሁ። ኔክስት አደርጋለሁ። እዚህ ጋር ምንም ማስተካከለው ነገር ስለሌለ ኔክስትን እጫናታለሁኝ። አንዴ እዚህ ጋ ነው አሁን ትልቁ ቁም ነገር። ቪዲዮውን አምጥተን ኔክስትን ከተጫንን በኋላ እዚህ ጋ የተለያዩ ነገሮች አሉልን። የመጀመሪያው ታይትል። የምንጽፈው ታይትል ትክክለኛ ከቪዲዮ ቪዲዮውን መግለጽ የሚችል ታይትል መሆን አለበት። እዚህ ጋር ማለት ነው፣ ክሬት ታይትል ይለናል። እሱም ቦታ በመጫን የቪዲዮውን ታይትል እንጽፍበታለን። የቪዲዮን አርዕስት ከቪዲዮ ጋር የሚመሳሰል እንጽፍበታለን ማለት ነው። ጀስት በፈለግነው ነው ቋንቋ ወይም ደግሞ ቪዲዮን በምንሰራበት ቋንቋ ቢሆን አሪፍ ነው። ሀው ቱ አፕሎድ ቪዲዮ ኦን ዩቲዩብ፣ እንዴት አድርገን ነው ዩቲዩብ ላይ ቪዲዮ መለጠፍ የምንችለው የሚለውን እዚህ ጋር ልጻፍበት። የቪዲዮ ታይትል ከቪዲዮ ስር የሚታይ ታይትል ወይ ደግሞ አርስቱ ነው ማለት ነው። ይሄ የሚቀጥለው ዲስክሪፕሽን አለ። ዲስክሪፕሽን ቦክስ አድ ኤ ዲስክሪፕሽን ይላል። እሱን ተጭነን ስለ ቪዲዮ መጻፍ እንችላለን። የመጀመሪያው ታይትል ነው። ታይትል ዋናው ነው። ዲስክሪፕሽን መተውም እንችላለን፣ መጻፍም እንችላለን። አድ ዲስክሪፕሽን ይላል ከስር ማለት ነው። ቪዲዮ ስር የሚታየውን ታይትል ጽፈናል። ከዛ የሚቀጥለው አድ ዲስክሪፕሽን የሚለው ከስር ያለው ቦክስ ነው ማለት ነው። እሱን ተጭነን ስለ ቪዲዮው መጻፍ እንችላለን። አደ ዲስክሪፕሽን ዲስክሪፕሽን ላይ መጻፍ ያለበት ቪዲዮውን የሚመለከት ወይም ደግሞ ቪዲዮን የሚገልጽ ነገር መሆን አለበት። ቪዲዮ ስለ ምንድን ነው? ይሄን ከፈለግን እንጽፋለን፣ ካልፈለግን ደግሞ ባዶ ትተን ማለፍም እንችላለን። ጀስት ለማሳየት ያህል ኢንዚስ ቪዲዮ ለርን ሃው ቱ አፕሎድ ዩቲዩብ ቪዲዮ የሚል ወይም ደግሞ ዩቲዩብን ስለ አፕሎድ ስለሆነ እዚ ጋር ያሳየው ያለሁት ኢንዚስ ቪዲዮ ለርን ሃው ቱ አፕሎድ ዩቲዩብ ቪዲዮ ፋስት ኤንድ ኢዚ ቱ አፕሎድ ቪዲዮ ኦን ዩቲዩብ በቀላል መንገድ እዚህ ቪዲዮ ላይ የማሳያችሁ እንዴት አድርገን ዩቲዩብ ላይ ቪዲዮ እንደምንጭን ነው። ስለ ቪዲዮ ማለት ነው። አምስት ሺህ ወርድ ይሰጠናል። ብዙ መጻፍ እንችላለን። ከዛ ወደ ኋላ የምትመልሰንን ቀስት በመንካት ወደ ኋላ እንመለሳለን። እዚህ ጋር ከጻፍን በኋላ ቀስቱ ነክተን ወደ ኋላ እንመለሳለን ማለት ነው። ለዛ ቪዲዮውን የሚመለከት ነገር ነው እዚህ ጋር መጻፍ ያለበት። ከፈለግን ደግሞ ግን ባዶ ቦታ መተው እንችላለን። ሁለተኛውን አየን። ሶስተኛው ትልቁ ነገር እዚህ ጋር ነው። አብዛኛው ሰው ቪዲዮ ይለጥፋል፣ ግን ፓብሊሽ ዳይሆንም ለሰው ሄዶ አይታይም። ቪዚቢሊቲ ይላል። እሱ ላይ በመጫን አንዴ ፓብሊክ ማድረግ አለብን። ቪዚቢሊቲ እይታ ቪዲዮን እየለጠፈን ያለነው ፓብሊክ ለሁሉም ሰው እንዲታይ ከሆነ ፓብሊክ የሚለው ላይ እንመርጣለን ማለት ነው። ፓብሊክ ሁሉም ሰው ጋር ይታያል። ቪዲዮ ተወዳጅ ከሆነ ብዙ ቪው ያገኛል። የሁለተኛው አንሊስት አንሊስትድ አንሊስትድ የሚለው የሁለተኛው ለማንም አይታይም እኛ ሊንክ ካላክን በስተቀር። ሶስተኛው ፕራይቬት ነው፣ ለራሳችን ብቻ ነው የምናየው ማንም አያየው። ለዛ ቪዲዮ ስንለጥፍ ፓብሊክ ላይ ነው ማድረግ ያለብን የግድ ከዛ ወደኋላ እንመለሳለን። ፓብሊክ ላይ ሆኗል አሁን። ሶስተኛው ስተት አብዛኛው ሰው የሚሰራው ኦዲየንስ ላይ ነው ኦዲየንስ ሁሌም ይሄ ኖ ኢዝ ኖት ሜድ ፎር ኪድስ መሆን አለበት። ያለ በለዛ ኮሜንት እየተዘጋ ያስቸግራቸዋል። የስ ላይ መሆን የለበትም። ቪዲዮ ለህፃናት አይደለም ኖ የሚለው ላይ ነው መሆን ያለበት። ይሄን ፔጅ ጨርሰናል። ታይትል አስተካክለናል፣ ፓብሊክ አርገናል። ሎኬሽን እና ፕሌሊስት ብዙ ማያስፈልገንም፣ ከፈለግን መምረጥ እንችላለን ፕሌሊስት። ከዛ አፕሎድ የምትለዋን አንዴ በመጫን ወደፊት እንሄዳለን ማለት ነው። ከፊት የሚታየውንም ፎቶ እንዴት እንደምናደርግ እናያለን። አፕሎድ እነካው። አፕሎድ እየሆነ ነው። ከላይ ስናየው አሁን እየቆጠረ ነው፣ እየጫነ ነው ማለት ነው። ቪዲዮን መሀል ለክንተን በመውጣት ዩቱብ ስቱዲዮ ላይ እንሄዳለን። ስልካችን ላይ ወዳለው ዩቱብ ስቱዲዮ ስንሄድ ቪዲዮ እዛ መጀመሪያ ላይ ይመጣልናል። ቪዲዮውን በመጫን ፊት ለፊት ላይ የሚታይ ተንብነል እናደርግበታለን። የስክሪፕቶ ምልክቷን እጫናለሁ። አሁንም ሁለተኛ ያመጣልኛል የስክሪፕቶ ምልክት ማለት ነው። ሁለተኛ አሁንም እጫን ዋለኝ። ካስተም ተንብነል በመጫን ካስተም ተንብናል የምትለዋን በመጫን ወደ ጋላሪየ ይወስደኛል። ያዘጋጀውትን ፎቶ ይዤ ይመጣልኝ። በቀላሉ የዩቲዩብ ቪዲዮ ለመጫን የሚል ፎቶ አዘጋጅቻለሁ። ደን እነካለው። ሴቭ አደርጓለኝ ሴቭ ቪዲዮውም አፕሎድ አድርጎ ጨርሷል። እንዲሁም ተንብለሉን ከፊት አድርገናል። አሁን ወደ ዩቲዩብ ሄደን ቪዲዮው እናያለን ማለት ነው። ሀውቶ አፕሎድ ቪዲዮ ኦን ዩቲዩብ የሚል ይኸውና፣ ከፊት ለፊት አለ። እሱን በመጫን ፕሌይ ላርገው እስኪ ወደ ዩቲዩብ ላይ ሄደን ደግሞ ፕሌይ አድርገ ነው አብረን እናያለን ማለት ነው። ቪዲዮ እዚህ ጋር ፕሌይ እየሆነ ነው። በቀላሉ እዚህም መጀመሪያ ላይ መጥቷል። እያንዳንዱ ሰው ቪዲዮ ዩቲዩብ ላይ ሲጭን ይሄን ስቴፕ ነው መከተል ያለበት። አንደኛ ተንብለል ሊኖረው ይገባል። ሁለተኛ ታይትል፣ ታይትል የግድ ነው። ቪዲዮውን የሚመለከት አርዕስት መጽሐፍ ግዴታ ነው። ያለበረዚያ ቪዲዮው የሚገባውን ቪው አያገኝም ማለት ነው። እንደዚሁም ቪዲዮ ስለምን እንደሆነ መረዳት አይችልም ሰው ተንብለል ከሌለው ታይትል ከሌለው። ይሄን ስቴፕ ተከትላችሁ ነው ቪዲዮ ዩቲዩብ ላይ መጫን ያለባችሁ። የዛሬው ትምህርታችንም ይሄን ይመስላል። ላይቭ ለመግባት የፈለጋችሁ ስትሪም ያርድ ትምህርቱን ከስራ አለ። እንዲሁም ዩቲዩብ አከፋፈት፣ ኢሜይል አከፋፈት የተለያዩ ትምህርቶችን እየጫንን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አት ዘንጎላችኋለሁ። በሚቀጥለው ትምህርት እስክንገናኝ ሰላም ቆዩ።